እና ስላት ና ና አለችኝ። እኮ እየሰማችኝ ወደ ቤት ወደ ቤት አስገባችኝ። እና ዝም ብዬ ግባ እንዳለችው መጀመሪያ ገና መጀመሪያ ገና

እቴ መቴ ሎሚ ሽታ ያሰውዬ ምናለሽ ማታ ምንም ምንም ምንም አላለኝ። ትምህርት ሽን ተማሪ አለኝ ለማስተማር ቃል ኪዳን ገብቶ ምሎ ልኛል ጋሻ ጦር ደፍቶ ከቤቴ በላይ ቁራ ሰፍሮ፣ ቁራ ሰፍሮ የለችን ብሎ ሂዶ በሮ፣ ሂዶ በሮ እኔን ያብረኝ ያክንፈኝ፣ ያክንፈኝ የዝሆና ሞት ያስጠጣኝ፣ ያስጠጣኝ የዝሆና ሞት መራራ ነው፣ መራራ ነው ያህያ ልቡ ተራራ ነው፣ ተራራ ነው ተራራውዬ ስመለስ፣ ስመለስ አህያ ሞቶ ጅብሰረብስ፣ ጅብሰረብስ ቅማል ቤቷን ስታብስ፣ ስታብስ ቁንጫሉ

አሁን ግልብጥ ስለ አሁንም ድጋሚ ገጭ ሲያረገኝ ብቻ ነው ያሰኘኝ። ግን ደህና ነኝ። ቀላል ብትሰበር

ምን አመጣውብሽ? እና እያሌው ናቸው። እና እያሌው እያሌውና ምን አረገ? እና ግብረ አበሮች መቀመጫ ሰጡኝ እየመጡ ቤት ድሮ ስህተት እያ እየመጡ እ አንቺ ደግሞ እንደው ዝም ብለሽ እንደ ቀላሉን ነገር እንደው ወደመጥለሆሌውና ምን አንቺን መከጀሉ መሻቱ መመላለሱ ቤት ደጅ መጥናቱ ነው። እኔ እኮ አልፈልግም ትዳር የሚባል ነገር አልፈልግም ብዬ ነገር ከአንድም ሁለት ሶስት ጊዜ ነግሬሻለሁ ግሬሻለሁ ግን፣ እኔ አስናቁ የዋዛ አይደለም። እኔ አስናቁ የዋዛ አይደለም። ሁሉንም አሳየኋቸው በመጣበት ነው እያሳፈሱ ይላኩት እንዴት አስናቁ ቢሆን ቢመጣ ደንም እንዴት

ሽንንም ላ እየመጣት የቤት ላ ይዘራ እና ሌላ ነገር ክፉ ደግ ነገር አልተናገረሽም። ምን ወደድኩሽ ማለቱ መከጀም አልፈልግም ብዬሽ ተናግሬያለሁ። ከአንድም ሶስት ጊዜ ነግሬያቸዋለሁ። አንችም ስታይቂ ነግሬያቸዋለሁ። ሁሉንም የመጣውንም እያንዳንዱ የእጁን እየሰጠው ነው የላኩት። አጥፍተሻል።

እና ደይ ነው ብርድ ማለቱ ነው የሚበጅም ወጫ። አንቺ ደግሞ እንደው ችግር አለብሽ አንቺ ማበሬ ደርሶብኝ ላስናቁ ሰሞኑን ማበሬ ደርሶብኝ ጠላ ማነሳበት ሮቶሽ

በረድ እያልሽ ጨንጓራ ይለጣል ወይ? ጉድ ዳሳይ! አንቺ ዳሳይ፣ የለችም እስኪ። ምሳ ኖረች አልኖረች አይደለም፣ ዙረ ዙረ ቁርስ አቅርቢ። እረ ገና ነው። አበይ፣ ምንድን ነው? እስካሁን ምን ስራ ስትሰሪ ቆይተሽ ነው? ቤቱን ስለቀልቅ ቆይቼ ነው እንጂ ምንጊዜ ያደርሰው? ደግሞ እየደረሰ ነው። ቆይ ትንሽ እንዲያው ቀሪሽ፣ ድረሻውን እናንተ

መንጋ ጅብ ከቦኝ ያለ እሱም ሳር ኖሩታለ ሲሮጡ ሲከተል ሲሮጡ ሲከተል እምኝና ገደል አፋፍ ላይ ወደቁና ከግንዱ ጋር ተጣበቋል ነው ብሎ እኮ ነው።

ይኸውልሽ የጥርስ ደውሎበት እናንተ እሷ መታችኝ እንዳይል ነገር ሆኖ ሴት መታኝ። ይኸውልሽ ውርደቱ ነው። እሷ ጋር ተነካካሽ እንዳታነካች